ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሣድስ ቤተሰቦቼ እንኳን ለዚችው ታላቅ የጌታ ቀን በሰላም አድረሳችሁ ማለት እወዳለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለም በድቅድቅ በነበረባቸው 5500 ዘመናት ያንን ጨለማ ዘመን በመስቀል ኃይሉ ገርስሶ ነፍሳትን ከሲኦል በዝብዞ ወደ ገነት ለማሻገር ዛሬም የሚያምኑት ሰዎች ሲኦል እንዳይገቡ ጌታችን በዚህ ዕለት የሞት ዋጋ የደም ዋጋ የከፈለበት ነው። ከዛም በትንሣኤ ሞትን ድል አድርጎ የሚነሳበት ቀን ቀጥሎ ይመጣል። በዚች ቀን ግን ይህንን በተመለከተ የሚያሳስቡ መረጃዎችን አካፍላቸዋል። እዚህ ስክሪን ላይ የምትመለከቱት የኢትዮጵያውያንን በኢየሩሳሌም ዛሬ በሚደረገው ጉዞ ላይ የምታቋሰቡ ሰዎች ካሉ በዚህ ስክሪን ላይ ፈልጉ። ምናልባትም እዚህ የሚታየኝ ጋዜጠኛ ሁላችንም የምናውቀው ጋዜጠኛ እዚህ ስክሪን ላይ ይታየኛል እኔ ዛሬ በተለያዩ ዓለም አቀፍ ሚዲያዎች ላይ ነው ይሄንን የተመለከትኩት እዚህ ማንን ትመለከታላችሁ ስክሪን ላይ ይሄ እዚህ ከርዝሯ ባለችሁበት በዚች ቦታ ላይ እምትመለከቱት የምታውቁት ሰው ማን አለ ታዋቂ ሰዎችን እዚህ ውስጥ እምትመለከታላችሁ ብቻ ያው በዚህ ጉብኝት ላይ በጣም ብዙ ኢትዮጵያውያንን በተመለከተ ዓለም አቀፍ ሚዲያዎች ዘገባ ሲሰጡበት ነበረ። ኢትዮጵያውያን ጎብኚዎች ተደንቀውበታል። ይህንም ኮመንት አድርጋለሁ ወደ በኋላ። በዋነኝነት ይህ የምትመለከቱት የፊሊፒን ተወላጅ በየዓመቱ ራሱን ይሰቅላል። ዛሬም እንግዲህ 36ኛ ዙር ነው። በዚህ ሁኔታ ላይ በሚስማር እጁን አስመትቶ የተሰቀለው ይሄ ጉዳይ በተመለከተ ይህን ሰው በተመለከተ መረጃ አካፍላችኋለሁ። ከዛ ውጪ ውድ ቤተሰቦቼ ጴንጤናዊ ጲላጦስ ይህ ሰው አሁን ባለው የሴክሪቱ ዓለም ላይ እንደ ታላቅ ሰው አድርገው ይመለክቱታል። የምስጢረኛው ማህበረሰብ ለምን የሚለውን ነገር በዚህ ያሳያቸዋለሁ። በተለይ የሚታወቅበት የጴንጤናዊ ጲላጦስ ድንጋይ በሚል የሚታወቅ ድንጋይ አለ፣ በ1961 ድሮ በቁፋሮ የተገኘው በዚህ ድንጋይ ላይ በዘመኑ ፍጻሜ ሊነግረን የሚፈለግ ትልቅ ዜና የጌታችን የኢየሱስ ክርስቶስን ስቅለት ህያውነት ምስክር የሆነ ድንጋይ ነው። ነገር ግን ይህንን ሴክሬቱ ማህበረሰብ ለሌላ ዓላማ እየተጠቀመው ይገኛል። ይህም በተመለከተ በዚህ ፕሮግራሜ ላይ በደንብ አድርጌ አሳያችኋለሁ። ውድ ቤተሰቦቼ አብራችሁኝ እንድትሆኑ በድጋሚ በአክብሮት ጋብዛለው። በድጋሚ እንኳን ለጌታችን ለኢየሱስ ክርስቶስ የስቅለት ቀን መታሰቢያው ቀን በሰላም አድረሳችሁ። ቀላል አይደለም ይሄ ቀን ውድ ቤተሰቦቼ። በጣም ብዙ ሰዎች ይህንን የስግደት ቀን የሚጠቀሙት ወይ የተጠቀሙት ከሆነ በነፍስ በፍስጋቸው ላይ የተጣበቀ ማንኛውም የጨለማ ዓለም ፕላንና እቅድ ቢኖር ጭንቀት ቢኖር ፍርሃት ቢኖር የሞት እቅድ ቢኖር፣ አንዳንድ ሰው ይሄን ቀን ዲያብሎስ በእኛ ህይወት ላይ ላቀደው ክፋት መደርመሻ ቀን የሆነኝ እግዚአብሔር ወይ ብሎ ይህንን ቀን እንደ ታላቅ ነገር ነው መመልከት ያለበት። በሽታ ቢኖር ምክንያቱም በስቅለቱ ቀን ጌታችን ኢየሱስ ክርስቶስ የዘለ አለም ጨለማና የዘለዓለም ሞትን ነው የደረመሰልን፣ ማለት ነው። በመስቀሉ ላይ ታሟል፣ ጌታችን ኢየሱስ ክርስቶስ ህመሙን እኛ እንዳንታመም በበሽታ እንዳንሰቃይ፣ ያን ህመም ነው በዚህ መስቀል ቀን ጌታችን ኢየሱስ ክርስቶስ የወሰደልን። ያን ብቻ አይደለም፣ ፍርሃት ቢኖር ሞት ቢኖር የሞት ፍርሃት ቢኖር ጌታችን ኢየሱስ ክርስቶስ በመስቀል ላይ ወስዶት ጠርቆ አስሮት ያንንም ደግሞ ቀብሮታል። ስለዚህ የበሽታ ሚለውም ደግሞ ኢሳይያስ ራሱ ገና ጌታችን ኢየሱስ ክርስቶስ ሳይወለድ ሳይሞትም አስቀድሞ ከ600 ዓመታት ቀደም ብሎ ኢሳይያስ በትንቢቱ ላይ ሲናገር በመገረፉ ቁስል ተፈውሰናል በሚል በደንብ ያስቀምጠዋል። ያ ማለት ነገ ጉዳይ እንፈውሳለን ሳይሆን ጌታችን ኢየሱስ ክርስቶስ በመስቀል ላይ በዋለበት ቀን የመገረፍ ቁስላችን፣ ህመማችን፣ ስቃያችን፣ ዓለም በእኛ ላይ የምትፈርድብን ፍርድ በጠቅላላ እንደገና፣ እሱም ብቻ አይደለም ሰዎች በጭንቀት በፍርሃት በጨለማው ዓለም እቅድ ውስጥ የተያዘባቸው ነገር በጠቅላላ በዝች ዕለት የተሰቀለበት ዕለት ነው። ስለዚህ ውድ ቤተሰቦቼ በፍጹም ልትፈሩ አይገባም። በኑሮ ውድነት ህይወታችሁ በስቃይ ውስጥ እንደምትኖር፣ በቤት ኪራይ ክፍያ ማጣት ሰዎች ሊሰቃዩ ይችላሉ። ስራ አጥተው ሊሰቃዩ ይችላሉ። በበሽታ እየተሰቃዩ ያሉ ሰዎች አሉ። ሁሉም ሰዎች በዚህ ጭንቀትና ፍርሃት የዲያብሎስ እቅድ ውስጥ ያሉ በጠቅላላ ጌታችን ኢየሱስ ክርስቶስ ያደረገውን አንድ ነገር ሊረዱት ይገባል። ያው ምንድን ነው ህመማችንን ጌታችን ኢየሱስ ክርስቶስ ወስዶልናል። ዛሬ በተጨነቀበት በዚች ዕለት ላይ ጌታችን ኢየሱስ ክርስቶስ የኛን ጭንቀት፣ የኛን በሽታ፣ የኛን ፍርሃት፣ የኛ ላይ ዲያብሎስ የያዘውን የራስ ምታት የማይግሬን በሆነ በሽታ የመሰቃየት የመጨነቅ ነገር በጠቅላላ ያን ሁሉ ስቃይ ወስዶት በመስቀል ላይ የሰቀለበት እንዲሁም ደግሞ የቀበረበት እንደቀን ነው ዛሬ ነው አካሉ የሚቀበረው። ስለዚህ ያን ሁሉ ወስዶ አብሮት የቀበረበት፣ እንደገና በሶስተኛው ቀን ደግሞ ይሄ ሁሉ ቀብሮ አስቀምጦት፣ እሱ ግን ንጹሕ በአምላክነት በፍጹም ሰውነት በፍጹም አምላክነት ያለው ጌታችን ኢየሱስ ክርስቶስ በሞት ሞትን ድል አድርጎ በትንሳኤ የተነሳበትን ቀን ደግሞ ከፊት ለፊታችን እናከብራለን። ስለዚህ ክብረ በዓል አይደለም ሕይወት ነው። ክብረ በዓል አይደለም ሕይወት ነው። ክብረ በዓል አይደለም፣ ይሄ ጊዜ ህይወት ነው። ኢትስ ጀስት ላይፍ። ስለዚህ በህይወታችሁ ላይ ያለ ማንኛውም ጭንቀት፣ ፍርሃት፣ በሽታ፣ ርዛት፣ ድህነት፣ ጉስቁልና፣ እንደገና የሲኦል ፍርሃት ቢኖር ገነት አልገባ ይሆን ወይ፣ ሲኦል ገባ ይሆን ወይ ብላችሁ የሚያስፈራራችሁ ዲያብሎስ እቅዱ ቢኖር ዛሬ ይቀበራል፣ በትንሳኤ ቀን ይነሳል። ይህንን በደንብ በልባችሁ ላይ እንደ ክርስቲያን ልታሰላስሉት ይገባል። ጌታችን ኢየሱስ ክርስቶስ የሞተው ለዚህ አላማ ስለሆነ እንጂ ፊልም ሊሰራ አይደለም። ጌታችን የሞተው መሰቃየት አምሮት መዋረድ አምሮት፣ አይደለም፤ እኛ ስለተዋረድን ውርደታችንን ወስዶት ነፃነቱን ስለሰጠን ነው። ሞትን ድል አድርጎ የተነሳበትን የትንሣኤ ኃይል ሰጥቶናል። ስለዚህ በሕይወታችን ላይ የሞተ ማንኛውም ነገር ቢኖር በጭንቀት በፍርሃት የሞተ የደበዘዘ፣ በገንዘብ በፋይናንስ፣ በጤና፣ በጭንቀት በፍርሃት ድብዝዝ ያለ የሞተ ተስፋ የተቆረጠበት ነገር ቢኖር ጌታችን ኢየሱስ ክርስቶስ የትንሣኤውን ኃይል ይሰጠናል። ስለዚህ ራሱን ከበትንሣኤ ኃይል ያስነሳበትን ያንን ቅዱሱን መንፈስ ያግዘናል፣ ይረዳናል። ጌታችን ኢየሱስ ክርስቶስ የትንሳኤውን ኃይል በውስጣችን አስቀምጦታል። ስለዚህ በሞተው በሚደበዝዘው በሚፈርሰው ነገራችን በጠቅላላ በአለ ነገር በጠቅላላ ዲያብሎስ በያዘው ቅድ ላይ በጠቅላላ ጌታችን ትንሳኤ ከፊት ለፊት እንዳለ እመኑ። ያ ሲሆን ማንኛውም ሰው የስቅለቱንና የትንሳኤውን ጊዜ እንዲሁ እንደ ቀላል አያሳልፎም፣ እንደ በዓል አክብሮት አያሳልፎም። በዓል ስላይደለም፣ በዓሉ ካለፈ በኋላ ጠጅ ቤት አረቄ ቤት አይሄድም። በዓል ስላይደለ ይሄ ህይወት ነው እንጂ በዓል አይደለም። ስለዚህ በዓል አይደለም። አክብረ ነው የምናልፈው ነው። በዓል ከሆነ አክብረ ነው እንደምናልፈው አእምሯችን ያምናል። ህይወት ከሆነ ህይወት ከበዓሉም በኋላ ይቀጥላል። ስለዚህ ይሄ ህይወት ነው የተከፈለልን። ይሄ ህይወት ዋጋ ነው። ያ ህይወት ጌታችን በክብሩ እንዳለ መላእክት ቅዱሳን የሚንቀጠቀጡ የሚረዱለት ፍጹም አምላክ ነው። እሱ ከቅዱስ ሥላሴ አንዱ አካል ነው። እሱ በዙፋኑ ላይ ቅዱስ ቅዱስ ቅዱስ እየተባለ የሚመለክ እግዚአብሔር ወልድ ነው። የኛን ስጋ ሲለብስ ነው ኢየሱስ ክርስቶስ የሆነው ኢየሱስ አዳኙ መሲህ የሆነው ዛሬ ይህን ዋጋ የከፈለልን ድራማ በሚሰራበት ልክ ያክል ሰዎች እዚህ ድራማ በሚሰሩበት አይነት አይደለም። ህይወት ነው። ህይወት ነው። ስለዚህ ዛሬ እነዚህን ነገሮች ነገሮች እንመለከታለን። በተለይ ፊሊፒናዊ ሰው በየቀኑ ራሱን በየአመቱ ይሰቅላል። ምን ማለት ነው ይሄ? የሚለውንም ጭምር በዚህ ፕሮግራማችን ላይ እናያለን። ውድ ቤተሰቦቼ እስከ መጨረሻው አብራችሁ ይሁኑ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ጴንጤናዊው ጲላጦስ ረጅም ጊዜ የምናውቀው ሰው ነው። የይሁዳ ምድሮችን ከ26 እስከ 36 ዓመተ ምህረት ከክርስቶስ ከተወለደ ከ26 ዓመታት ጀምሮ ለ10 ዓመታት የገዛ ገዢ ነው ጴንጤናዊው ጲላጦስ በንጉስ ታይቤሪየስ ስር ሆኖ ነበረ ይሁዳን የሚገዛው ንጉስ ታይቤሪየስ ቄሳር በሚባል ይታወቃል የአውግስቶስ ቄሳር የእንጀራ አባቱ እንደነበረ ይታወቃል ይህ ሰው ቄሳር በ14 ዓ ምት ሲሞት የተተካው ይሄው ታይቤሪየስ የሚባለው ንጉስ ታይቤሪየስ ነው ንጉስ ታይቤሪየስ ቄሳር የሚባለው ከ14 ዓ ምት እስከ 37 ዓ ምት ድረስ የሮማ ንጉስ ሆኖ ኤምፐረር ሆኖ የገዛ የነበረ ሰው ነው። እንግዲህ የጲላጦስን የህይወት ዘመን የዘገቡ በጣም በርካታ የመረጃ ምንጮች ተገኝተዋል። እነዚህም መካከል አንደኛው የሮማ ታሪክ ዘጋቢ ሴናተር የነበረው ታሲተስ ወይም ታኪተስም ይሉታል፣ በሰባ ዓመተ ምህረት አካባቢ ስለዚህ ሰው ጽፏል። ሁለተኛው የአሌክሳንድሪያ ወይም የግብፁ አይሁዳዊ ፈላስፋና የታሪክ ሰው ፋይሎ የሚባልም ነበር፣ በ40 ዓመተ ምህረት አካባቢ የዚህን ሰው ታሪክ ጽፎታል። በሶስተኛው፣ ዝነኛው የሮማ አይሁዳዊ ታሪክ ዘጋቢ ፍላቬስ ጆሴፈስ በ94 ዓመተ ምህረት አካባቢ አካባቢ በጻፉ መጻፉ ላይ እንደዚሁ አስቀምጧል። ስለ ጲላጦስ ሌላኛው አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስም ስለዚሁ ስለ ጲላጦስ ጽፈዋል። አምስተኛው በይሁዳ በዮሐንስ ወንጌል ላይ ስሙ የተጠቀሰው ኒቆዲሞስ የሚባል ሰው ታውቁታላችሁ። ኒቆዲሞስ የጻፈው ከ300 ዓመታት በኋላ የተገኘ ዘ አክት ኦፍ ፒላት ወይም የጲላጦስ ስራዎች የተባለ አንድ መጽሐፍ አለ። በዛ መጽሐፍ ላይ የጲላጦስን ስራዎች በደንብ አድርጎ እዛ ላይ አስቀምጦታል። እንግዲህ ኒቆዲሞስ የሚባለው የመቶ አለቃው ኒቆዲሞስ ፈሪሳዊና በተለይም በወቅቱ ሳንሄድሪን የሚባለው የወቅቱ የፈሪሳዊና የሰዱቃውያን ፓርላማ ነበር እና የዛ ፓርላማ አባል ነበር ጌታችን ኢየሱስ ክርስቶስ ከሞተ በኋላ አካሉ እንዲቀበር ድጋፍ ያደረገ ሰው ነው። ኒቆዲሞስ የአይሁድ አለቃ እንዲሁም ደግሞ ከፈሪሳዊ ወገን ስለነበረም የጌታን የኢየሱስ ክርስቶስን አስተምሮት በይፋ ለመከታተል ይፈራ የነበረ ሰው ነው። ታዲያም በቅዱስ መጽሐፍ ላይ እንደተቀመጠው አንድ ቀንም በሌሊት ወደ ኢየሱስ መጥቶ ጥያቄ ስጠይቀው እንደነበረ በመጽሐፍ ላይ ተቀምጧል። እንግዲህ ይህ ሰው ኒቆዲሞስ ስለ ጲላጦስ የጻፈው መጽሐፍ በታሪክ በጣም ትልቅ ግብአት የሆነ ነው፣ ይሄም ይታወቃል። በስድስተኛና በዋነኝነት ስለ ጲላጦስ ምስክር የሆነው የጲላጦስ ድንጋይ የሚባል ወይም በቁፋሮ የተገኘ የኖራ ድንጋይ ስባሪ ነው። 82 ሴንቲሜትር በ65 ሴንቲሜትር ስፋትና ርዝመት ያለው ነው። ይሄ ጲላጦስ ድንጋይ የተገኘው በ1961 ዓ በዶክተር አንቶኒዮ ፍሮቫ በተባሉ የቅሪታ አካል ተመራማሪ እንደነበረ ይታወቃል። በድንጋዩ ላይ ተቀርጾ የተቀመጠ መረጃ እንደሚያመላክተው ጲላጦስ የይሁዳ ምድርን ከ26 እስከ 36 ዓ ም ገዢ ሆኖ ያስተዳድር እንደነበረ እዛ ድንጋዩ ላይ ይጠቅሳል። እንግዲህ በእነዚህና በሌሎችም ተጨማሪ ታሪክ ማስረጃዎች መሰረት ጲላጦስ የወቅቱ ዝነኛ ገዢ የነበረ መሆኑን እንረዳለን። ከፖንቲ አርስቶክራት ቤተሰብ የተወለደ ነው። ቫሌሪየስ ግራትስ የተባለ ገዥን ተክቶ ነበረ ስልጣን ላይ በ26 ዓ ም ጴንጤናዊ ጲላጦስ ሲወጣው። ጆሴፍስ በመጽሐፉ ላይ እንዳሰፈረው ጲላጦስ በጣም ጨካኝ ንጉሥ እንደነበረ ይገልጸዋል። ከአይሁድ እምነት ጋር ተቀራራቢነት ያለው አመለካከት ያላቸው ሳማቲያንስ የሚባል ወይ ሳማቲያኒዝም የሚባል እምነት አለ እና የነዚህ ሰዎች ተከታዮች አመፅ ቀስቅሰው እንደነበረ ይታወቃል በወቅቱ። እና በ37 ዓመተ ምህረት በማርች ወር የሮማ ንጉሰ ነገስት ታይቤሪየስ መሞት ከተሰማ በኋላ ነበረ ይሄ የሆነው። ከዛ ታይቤሪየስ ሲሞት የተተካው ጋሊጉላ የሚባል ሰው እንደነበረ ይታወቃል። እና በሱ ሰዓት አካባቢ ላይ ይሄ አመጽ ተነስቶ ተከትሎ ጲላጦስ ሺዎችን የጨፈጨፈበት የነበረ በ37 አመተ ምህረት ይሄም ደግሞ ከስልጣን ከቆየ ከ10 አመታት በኋላ ወደ ሮማ ዋና ቤተ መንግስት ለክስ ተጠርቶ በምትኩ ማርኮለስ የተባለ ገዢ እንዲተካ ያደረገበት አደገኛ አመጽ እንደነበረ ይታወቃል ብዙ ሰዎችን ጨፍጭፎ እንደነበረ ይታወቃል ይሄ ሰው ጲላጦስ ይሁን እንጂ እንግዲህ በኢየሱስ ክርስቶስ ሞት ሰዓት ከደሙ ንጹህ ነኝ ብሎ እጁን የታጠበ ሰው ነው ጲላጦስ። እንግዲህ ፖንቲየስ ወይም ፓንቲየስ ፒላት በሚል ወይም ፓንቲየስ ፒሌት በሚባል ወይም ጴንጤናዊ ጲላጦስ በሚባል የሚታወቀው ሰው በአሁኑ አብሩዞ የምትባል የጣሊያን ከተማ ነው የተወለደው። በዛ በኋላ እንግዲህ ከስኮትላንድ፣ ስፔን፣ ጀርመን እኛ ጋር ነው የተወለደው ምናምን የሚል ክሌም ያደርጋሉ። ነገር ግን በዋነኝነት አብሮዞ አካባቢ ጣሊያን ከተማ እንደተወለደ ይነገራል። በወቅቱ ጲላጦስ የይሁዳ ምድሮች ወይም የጁዳ ፕሮቪንስን ገዢ ነበር። እነዚህ ጁዳ ፕሮቪንስ የሚባሉት እንግዲህ ከስድስት ዓመተ ምረት በፊት ተከፋፍሎ የነበሩት የሰማሪያ የይሁዳ ምድሮች ከግብጾች የሲና በረሃ በላይ ካለው የኤዶም አካባቢ የነበረውን ኢዶሚያ የሚባለውን ቦታዎች ጠቅልሎ የሮማ መንግስት፣ ከ6 ዓመተ ምህረት ጌታችን ከተወለደ ከ6 ዓመታት በኋላ፣ እስከ 66 ዓመተ ምህረት ይገዛ ነበር። ከዛ የይሁዳ ገዢ በሚል ጲላጦስ ይጠራ የነበረውም ከዚህ ቦታ አንጻር እንደነበረ እነዚህ ታሪክ ድርሳናት ይናገራሉ። ጲላጦስ እንግዲህ በአስተዳደሩ ላይ የአይሁድ መወሰኛ ምክር ቤት ወይም ሳንሄድሪን ሳንሄድሪን የሚባለው የፈሪሳውያንና የሰዱቃውያን ፓርላማ ነው። ያ ያሳለፈውን ውሳኔ ይዘውለት ይቀርባሉ። ለምሳሌ ጌታችን ኢየሱስ ክርስቶስ ጥፋተኛ ነው በሚል የቀረበው ክስ ለእሱ ነው የሚቀርብለት፣ በሳንሄድሪን ይወሰናል። በዚህ ሳንሄድሪን ላይ ፈሪሳውያንና ሰዱቃውያን ፓርላማ ናቸው። ማለትም ልክ እንደ ዲሞክራትና ሪፐብሊካን ፓርቲ ናቸው፣ በወቅቱ ማለት ነው። ስለዚህ እነሱ ወሰኑ፣ ጌታ ኢየሱስ ክርስቶስ ወንጀለኛ ነው ስቀልልን የሚለው በፓርላማ ወሰኑ። ከዛ ለሱ አቀረቡለት። እርሱም የሮማ ሕግን ይጠቅሳል እንደገናም በመንግስቱ ጥቅም ላይ መምጣት አለመምጣቱን መምጣቱን ይለያል። ለምሳሌ ይሰቀል አይሰቀል ብሎ ከሮማ ስርወ መንግስት አጠቃላይ ሕግ አንጻር ይመዝነዋል። ስለዚህ ጌታችን ኢየሱስ ክርስቶስ በሮማ ስርወ መንግስት ጥቅም ላይ የመጣ ነው ወይም ደግሞ በሮማ ስሮ መንግስት ላይ ፖለቲካል ሪቮሉሽን ለማስነሳት የመጣ ሰው ነው ወይስ አይደለም ብሎ ነው የገመገመው። ሲገመግም እነሱ የሚሉትንም በጠቅላላ አጠና። በክርስቶስ ላይ የቀረበውን ክስ ህዝብን በሮም መንግስት ላይ አሳምጿል፣ ለቄሳር መንግስት ግብር እንዲከፍል እንዳይከፈል አስደርጓል። ራሱን ንጉስ ነኝ ብሎ ይጠራል፣ ራሱን የእግዚአብሔር ልጅ ነኝ ብለዋል በሰንበት ፈውሷል። ሌሎችንም ክሶች ነው የቀረበበት። ይህንንም በተመለከተ ግምገማ አደረገ ማለት ነው። ለምሳሌ ዘኪዎስና ከዛፍ ላይ ውረድ ብሎ የጠራው ሰው የቀራጮች ወይም ታክስ ኮሌክተር ሳለቃ ነበር። በዚያም ላይ የከሰሰው ከከሰሱት መካከል አንዱ ኢየሱስ ክርስቶስ በዚህም ሁኔታ ላይ እንደተከሰሰ እናውቃለን ሲ ስለዚህ ክሳቸው ምን እንደነበረ በደንብ ማየት ይችላላቸው። ሁለተኛው ጴንጤናዊ ጲላጦስ ቀደም ብዬ እንዳልኳችሁ የአይሁድ መወሰኛ ምክር ቤት የሳንሄድርን ውሳኔ ላይ ነው የሚሰራው በያቸው አለው። ሁለተኛው ስራው ደግሞ ግብርን ለቄሳር መንግስት ማስገበር ነው። ስለዚህ ጲላጦስ የይሁዳ ግዛቶች ታክስ ለቄሳር መንግስት ተሰብስቦ እንዲገባ ዋነኛ እጅግ ስልጣን ያለው ሰው ሆኖ የማዘዝ የመቆጣጠር ኃላፊነት ነበረበት። ስለዚህ ጌታችን ኢየሱስ ክርስቶስ ላይ ክሱ ሲቀርብ ከዚህ አንጻር ታክስ ወደ ቄሳር ሮማ እንዳይገባ ለማድረግ ኢየሱስ ክርስቶስ ሰርቷል ወይስ አልሰራም በክሱ ላይ እንደቀረበው። ለዚህ ነው ለምሳሌ ዘኪዎስን በተመለከተ የቀራጮች ወይም ታክስ ኮሌክተርስ አለቃ ነበር ዘኪዎስ። ጌታን ከከሰሱት ነገሮች መካከል አንዱ ቀራጩን ሰውዬ ወደዛ አቀራርቧል፣ ወደ ራሱ ስርዓት አቀራርቧል ለ ለ ጲላጦ ለሮማው ቄሳር ግብር እንዳይገባ እንደነዚህ አይነት ሰዎች ላይ ታርጌት ታድርጓል የሚልም ነገር ስለነበረበት በክሱ ላይ ያን ሁሉ ነገር ተመልክቷል። እንግዲህ እዚህ ላይ በጣም ከሚታወቁት የጲላጦስ ጉዳዮች መካከል አንዱ የጲላጦስ ባለቤት ናት። ቅድስ ፕሮክላ ወይም ቅድስ ክላውዲያ ትባላለች። ጌታችን ኢየሱስ ክርስቶስ እንዲሰቀል ባለቤቷ ጲላጦስ ያንን በመፈረሙ በጣም ፍጹም የተቃወመች ሴት እንደነበረች በግልጽ ታያላችሁ። በተለይ የኒቆዲሞስ መጽሐፍ ላይ በደንብ ተቀምጦ ታያላችሁ። ከዚያም በኋላ እንግዲህ የክርስትና ተከታይ ሆና ያውም እስከ ሰማዕትነት እስከ ቅድስና የደረሰች በጣም በጣም አስገራሚ ሴት ናት። በክርስትና ዓለም ላይ ቅድስ ፕሮክላ ይሄን ሰው ጲላጦስን የተቃወመች የነበረች ሰው ናት። እንግዲህ ጲላጦስ ብዙ ታሪክ አለው በመጽሐፎች ላይ የተካተተ። ሰዓት ስለማይበቃይ ነው። ነገር ግን ወደ መጨረሻዎቹ ቀናት ላይ ብመጣላችው ይህ ሰው ቀደም ብለን ከጠቀስነው አመጽ በኋላ ማለትም በ37 ዓመተ ምሕረት ክርስቶስ ከተሰቀለ ራሱን ለሞት አሳልፎ ከተሰጠ ከአራት ዓመታት በኋላ ሞትንም መቃብር እንዳርጎ ከተነሳ ከአራት ዓመታት በኋላ ይኸው ጲላጦስ ወደ ሮማ ተጠርቶ ሄደ። የወቅቱ የሮም ንጉስ የንጉሰ ነገስቱ ደግሞ ካሊጉላ ነበሩ። ቀደም ብዬ እንደነገርኳችሁ ካሊጉላ ጲላጦስን በጣም ነው የጠመደው። በተለያየ የፖለቲካ ጉዳዮች አለመግባባት ነበር። ጲላጦስም ጋኡል ወደምትባል የአሁኗ የፈረንሳይ አካባቢ ተሰዶ እንዲኖር የሚያደርግ ቅጣት ቀጣው፣ ወይም ደግሞ ፈረደበት። መጨረሻም በጥንታዊቷ በፈረንሳይ ቬይና ከተማ አካባቢ ወቅቷ የፈረንሳይ ግዛት ነበረች። ቬና በዛ አካባቢ ራሱን አጥፍቶ እንደገደለ ራሱን ሰቅሎ እንደሞተ እነዚህ ምንጮችና መረጃዎች ያሳያሉ። ይህ ሰው ጴንጤናዊ ጲላጦስ በዓለማችን ታሪክ ላይ እጅግ በጣም ወሳኝ ከሚባሉ ሰዎች መካከል አንዱ ነው። የዚህ ሰውን ጉዳይ ተመልክቶ እንግዲህ በመስክሪቱ ማህበረሰብ ወይም በሚስጥረኛው ማህበረሰብ ጸረ ክራይስት ወይ አንታይ ክራይስት ከሚባሉ ሰዎች መካከል አንደኛው ጴንጤናዊ ጲላጦስ ነው ብለው ያምናሉ። የዚህ ሰው ጉዳይ ጌታችን ኢየሱስ ክርስቶስን የሰቀለልን እሱ ነው። በተለይ ጸረ ክርስቶሱ መንፈስ በክርስቶስ መሰቀል ደስተኛ የሆነው አካል ጴንጤናዊ ጲላጦስን እንደ ጀግና አድርጎ ያዩታል። አሁን ባለው በመጨረሻዎቹ ዘመናት ላይ በሱ ማስታወሻነት የሚሰሩ በጣም በርካታ መንፈሳዊ አምልኮቶች አሉ። ያ ብቻ አይደለም። በመጨረሻው ዘመን ላይ ክርስቲያኖችን አሳደው የሚገድሉ በጴንጤናዊ ጲላጦስ የሚነሱ ጨካኝ የሲክሪቱ ማህበረሰብ አካላት እንዳሉ አድርጎ ያምናሉ። የጨካኙ ማህበረሰብ፣ የጥልቁ ማህበረሰብ፣ የዚህ አጋንንታዊ ቡድን የዚህን ሰው መንፈስ ለብሰው የሚቀሰቀሱ ለክርስቲያኖቹ ጨካኝ የሆኑ መሪዎች ይነሱልናል፣ ወይም እየተነሱልን ነው ብለው ያምናሉ። ስቀለው ስቀለው ሲሉት ክርስቶስን እንደሰቀለ ሁሉ እንደወሰነ ሁሉ በሱ መንፈስ የሚቀሰቀሱ አደገኛ የጥልቁ ማህበረሰብ አምላኪዎች በእርኩሱ መንፈስ የሚነሱ ሰዎች እንጠብቃለን በማለት ያምናሉ። የዚህን ሰው ጉዳይ ተመልክቶ በጣም በብዙ መልክ ነገር መንገድ ይቻላል ያለን ሰዓት ስለማይበቃ ነው ለማንኛውም፣ በስቅለት ቀን ሳይታወስ ማለፍ የሌለበት ሰው ስለሆነ አስታውሻችኋለሁ። ውድ ቤተሰቦቼ እስከ መጨረሻው አብራችሁ ሁኑ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ በየሚዲያው ላይ እንደምትመለከቱት ዛሬ ነው ማለት ነው ይሄ ዜና የተነገረው ፊሊፒን ማን ኔይልድ ቱ ክሮስ ፎር ተርቲዝ ታይም ቱ ማርክ ጉድ ፍራይዴ የስቅለትን ቀን ለማሰብ ዛሬ ለ36ኛ ጊዜ እዚህ እንደምትመለከቱት ሰቅሎታል፣ ራሱን አሰቅሏል። እጁን መመልከት በደም የእጁ ደም ሁሉ ሰውነቱ ላይ ደም እንዳለበት ይታወቃል። ይህ የካቶሊካዊት ቤተክርስቲያን የፊሊፒናዊ አክራሪ ሰው

ፕሮን ስ 40 ይበጣም ከፍተኛ የውቀት መጠን ባለበት ቦታዎች ሁሉ ሳይቀር በዚህ ደረጃ ላይ ሰዎች ተሰባስበው ይህን ጉዳይ አክብረውታል። ያው ቱሪስቶችም ጭምር ይህን ጉዳይ አብረው በፎቶ ሲያነሱ ነበር። የዚህ ሰው ይሄንን አይነት ድራማ መስራት ትክክለኛ ነው ወይ የሚለውን ነገር ማየት ያስፈልጋሉ ድ ቤተሰቦቼ ይህን ሰው በተመለከተ እንግዲህ በጣም በብዙ መልኩ የሚታወቅ ነገር እንዳለበት ይታወቃል እንግዲህ እያለ ያለው በየአመቱ ነው ይህንን ነገር የሚያደርገው አሁን በዚህ ጊዜ እንደተናገረው አንፎርችነትሊ አም ጌቲንግ ዊከር ዊዝ ኤጅ እድሜ እየገፋ በሄደ ቁጥር እየደከምኩ መጥቻ ያለው ነው የሚለው በየአመቱ ይሰቀላል የእኛ ጌታ ኢየሱስ ክርስቶስ አንዴ ነው የተሰቀለው አንዴ ነው አለምን ያዳ ነው እንደዚህ አይነት ነገር ትክክለኛ ሪችዋል አይደለም እውነት ለመናገር ይሄንን ማድረግ ምናልባት ለሱ የሆነ ስዕለት የተሳለበትን ስዕለት ለመጨረስ ሊሆን ይመስለው ይችላል። ነገር ግን ይሄ አይደለም። ይሄ አይደለም። በቤተክርስቲያን አባቶች መወገዝ ያለበት ተግባር ነው። ምክንያቱም ጌታችን ኢየሱስ ክርስቶስ በየጊዜው ይሄ ክሩሲፊኬሽን ወይም ደግሞ ይሄን ነገር ለማክበር ሰዎች የሚያደርጉትን ተግባር በተመለከተ እንደዚህ እንደ ስቅላት ተደርጎ የሚደረግ አይደለም። ክርስትና እንደዛ አይደለም። ይሄ ይሄ ይሄ ምናልባት የጌታችን ኢየሱስ ክርስቶስን ስቅላት በራሱ እንደኔ እንደኔ የሚያከብር አይደለም። ውድ ቤተሰቦች የሚያከብር አይደለም። እዚህ እጁ ላይ እንደምትመለከቱት በምስማር ሁልጊዜ ይበሳል። እንግዲህ ይኸው እዚህ ጋ እንደተቸነከረ፣ እነዚህ እንኳ የታሰሩ ናቸው። ነገር ግን እሱ ሁል ጊዜ ይሄን ነገር ያደርጋል። ጌታችን ኢየሱስ ክርስቶስ ሕማሙና መከራው እንደዚህ ድራማ የሚሰራበት አይደለም። ድራማ የሚሰራበት አይደለም ውድ ቤተሰቦች። ጌታችን የጌታችን ኢየሱስ ክርስቶስ መከራው ስቃዩ እንደዚህም ደግሞ ይሄ ኮ አፉ ላይ ራሱ ሱስ ያለበት ሰው ነው እንደዚህ አይነት ሰዎች ድራማ የሚሰሩበት ህይወት አይደለም። የጌታችን የኢየሱስ ክርስቶስ ህይወት ሲሰቀልም እሱ እንደዚህ ስላደረገ አቤት አቤት እግዚአብሔር ያዝንለታል? ኖ ኖ ኖ ይ ሹፈት ነው፣ ማሾፍ ነው። እጁን የውላችሁ ደም ሁሉ አለበት እንደምታዩት ማለት ነው። ሹፈት ነው፣ አይደረግም። የጌታችን የኢየሱስ ክርስቶስ ስቅለት እንደዚህ ድራማ የሚሰራበትም አይደለም። ባይዘወ ሲሞትም የሞተበት እንደዚህ አይደለም። በጣም በጣም በጣም በጣም ነው ሰውነቱን በትንትን አድርገው ገለውት የነበረው የስ ድራማ ምናልባት ሊጠቅም ይችላል። ድራማ መስራት ምናልባትም የሆነ ነገር ሊሆን ይችላል። ግን እነዚህ ሰዎች ህይወታቸው ወደ ኋላ ህይወታቸው ደግሞ ይሄንን ድራማ ከሰሩ በኋላ ያለው ህይወታቸው ደግሞ ሌላ ህይወት ሊሆን ይችላል። ሰውን ያሳስታል። እንደዚህ አይነት ነገር ትክክል አይደለም። ራስን እንደዚህ አድርጎ መድቃት ተመልከቱ ራስን እንደዚህ አድርጎ የጌታን ህማም ለማስታወስ በሚል ነው ጌታችን አስታውሱልኝ አላለም ህይወቱን ኑሩልኝ ያለው ዋነኛው ህይወት መኖር ነው ህይወቱን መኖር ነው ይሄ የሆነ የአክራሪነት መንፈስ የምታዩበት ነገር የጌታችን የክርስቶስን ህማም ህማምና መከራ ሀዘን አይደለም እዚህ ጋር ሰው ልናዝን አይደለም የተጠራ ነው ይሄን ቀን አስታውሰን ድል የተሰማን ድል ያገኘንበትን ጊዜ ልናከብር ነው። ጌታችን ኢየሱስ ክርስቶስ በድል ሞትን የቀጠቀጠልንና የቀጣልን ጌታ ነው እንጂ እኛ ራሳችንን በድራማ ብዙ ጊዜ እንደዚህ ስለተደረገ እግዚአብሔር ይደሰታል ማለት አይደለም። ምናልባትም ማሾፍም ሊሆን ይችላል። ሰዎችን ይመስላቸው ይችላል። በዚህ ልክ ያክል የጌታን ሕማም እናስታውሳለን ተብሎ የሚደረግ ነገር ብዙም እኔ ብዙ አልስማማበትም። ምክንያቱም ህይወት ነው፣ ክርስቶስ ህይወት ነው። ሞቱን፣ ትንሣኤውን፣ ሌሎችን ነገሮች ለማስታወስ ለምልክት የሚደረጉ ነገሮች አሉ። ለምሳሌ በቤተ ክርስቲያን ስርዓት የሚደረጉ ስርዓቶች አሉ። ለምሳሌ ግርፋቱን ለማስታወስ የሚደረጉ ነገሮች አሉ። ግን ራስን መድቃት፣ ራስን መቁረጥ፣ ራስን እንደዚህ አድርጉልኝ አላለም። ህይወትን ኑሩልኝ ያለው እኔ ስለተሰቅ ያለው ና ራሳችሁን ስቀሉ አላለም ጌታችን። ፈጹም ማልቀበለው ነገር ነው ይሄ እና በሌሎች አለማት ላይ እንዲህ አይነት ነገር ይደረጋል። በጣም የሚገርም ነው። ስለዚህ ይሄ ሰው ዛሬ ለ16ኛ ጊዜ ራሱን ሰቅሏል። እስቲ እናንተም የተሰማችሁን ነገር በጨዋነት ኮመንት አድርጉ። እኔ የዚህ አይነት ነገር ደጋፊ አይደለሁም። ህይወቱን ነው የምደግፈው። የእሱ ህይወት በእጅጉ የሚገርም ህይወት ነው። ጌታችን ኢየሱስ ክርስቶስ ያለው እንደዚህ አይነት ሰዎች ራሱን ይዞ ነገ ይሄ ሰው ራሱን ክርስቶስ ነኝ ብሎ ቢገለጥስ፣ ራሱን እኔ ኢየሱስ ነኝ ብሎ ቢመጣስ? ውድ ቤተሰቦች ሰቦች ስሰቀል ቆይቻለሁ ዛሬ እንደዚህ ነኝ። አጋንንት ቢጠቀምበትስ ይሄንን በትክክል ሊወገዝ ይገባዋል። እንደዚህ አይነት ድራማ የሚሰራበት ጌታ አይደለም ያለን ሕይወት ነው የክርስቶስ ሲጀመር የተገረፈውም እንደዚህ አይነት ግርፋት አለው አቅልሎ ለማሳየት ግርፋቱን አቅልሎ ባያሳያል ጉዳይ እንደዚህ በነጻ ሰውነት ስቅላቱን ድራማ ነው ድራማ አይደለም። ትክክል ድራማ ከሆነ ድራማ ነው፣ እጅ የበሱ እንደዚህ ትክክለኛ ነገር አይደለም። ድራማ የሆነ የሚያስመስል ነገር ሊሰራ ይችላል፣ ግን ወደ መቀራረብ አምጥቶ እንደዚህ ራስን በመስቀል የኢየሱስን ስቅለት አስባለው በጣም ብዙ ውስጤን ስላላስደሰተው ነው። ይሄ ጸረ ክርስቶሱ መንፈስ እንደዚህ አይነት ሰዎችን ሊጠቀም ይችላል፣ ሊጠቀም ይችላል። ስለዚህ ውድ ቤተሰቦቼ ያለውን ነገር እስቲ ያላችሁን ኮመንት ከእናንተም ብሰማ በጣም ደስ ይለኛል። እንግዲህ ፕሮግራማችንም ይህንን ይመስላል። ውድ ቤተሰቦቼ፣ ስቅለቱን በዓል አይደለም ህይወት ነው። ይህንን የስቅለቱን የጌታችን ኢየሱስ ክርስቶስን ታላቅ የስቅለት ቀን በህይወታችሁ ላይ በማምጣት በህይወታችሁ ያሉ ጭንቀት፣ ፍርሃት፣ ሞት፣ በሽታ፣ ርዛት፣ ካንሰር ምንም ቢሆን ለመስቀሉ አሳልፋችሁ ስጡት። እሱ ቀብሮታል። በትንሳኤ ደግሞ ድል አድርጎ ንጹሑን ይዞ ተነስተዋል። ስለዚህ የቀበረውን ኃጢአት፣ አደለም ይዞ የእኛን ኃጢአት ሰብስቦት እዛው ቀብሮታል። የእኛ በደል፣ የኛ በሽታ፣ የኛ ርዛት ከመቃብር ስር ተቀብረዋል። ድል አድርጎ የተነሳው ራሱ ታላቁ ያልተገረፈው፣ ያልተሰቀለው፣ ንጹሑ የሆነው ቀድሞውኑም በመለኮት በኃይል እና በስልጣን የነበረው ማንነቱን ይዞ እንደገና ጌታችን ተነስተዋል። ስለዚህ ውድ ቤተሰቦቼ ሁልጊዜ ስቅለቱን ስናስብ ታላቅነቱን፣ ታላቁን ችንቀን እያሰብናት እንዲሆን እጠይቃቸዋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች። ሣድስ በአቢይ ይልማ ሚዲያ ተዘጋጅቶ ይቀርብላችኋል። ሣድስ